በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱም አገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩም ቆይቷል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረገጽ እንድጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉም ቆይቷል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለሥልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ቆይታለች። ከእነዚህም መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ እና የየመኑ ሁቲ ቡ ች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚያደርሱ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች መረዳት ይቻላል። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛ ና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽም በአጸፋው እስራኤል የቡኑን ይዘታዎች በአውሮፕላኖች ስታጠቀም ቆይታለች። ከእነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጭ በአገሪቱ ባለሥልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽም ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ዘልቀው ነበር። ከቅርብ ጊዜ ወዲህ ግን ሁለቱ አገራት ለረጅም ጊዜ በእጃዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። የሁለቱን ሀገራት የቴክኖሎጂ የበላይነት ቀጥለን እንመለከታለን። መረጃዎች እንደሚያመላክቱት እስራኤል ለውጊያ ዝግጁ የሆኑ ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል ነው የሚባለው። ካሏት የጦር ጄቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት ኤፍ 15 አውሮፕላኖች፣ እጅግ ዘመናዊ የሚባሉ ኤፍ 35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባ ባለቤት ምነች ጄቶቿ የ1960ዎቹ ስሪቶችን ጨምሮ ኤፍ4፣ ኤፍ5 እና ኤፍ14 የተባሉ የጦር አውሮፕላኖች እንዳሏት ይነገራል። የሚሳኤል ጥቃት መከላከያዎች አይረን ዶም እና አሮው የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። የሚሳኤሎቹ ኢንጂነር የሆኑት አዙ ሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል የመከላከያ ድርጅት መስራች ናቸው። አሁን ደግሞ በጀሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረን ዶም እና የእስራኤል አጋሮች ሲያከሽፏቸው ሲመለከቱ ደህንነት ነው የተሰማኝ ሲሉ ለቢቢሲ ተናግረዋል። የጥቃት መከላከያዎቹ ሚሳኤሎችን በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ ብለዋል። መከላከያዎቹ ያጭ ርቀት የሚሳኤል ጥቃቶችን የሚያመክኑ ሲሆኑ እነሱን የሚመስል ሌላ ዘዴ የለም ይላሉ። የኢራን ሚሳኤሎችና ድሮኖችን ደግሞ አሁን እንመልከት። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለስምንት ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባትም ችላለች ተጠናለች አብዛኛዎቹንም በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። የየመን ሁቴዎች በሳውዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። እስራኤል የራሷ የኒውክሌር የጦር መሳሪያዎች እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች ምንም እንኳን ኢራን የኒውክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላም ትከራከራለች። እስራኤልና ምዕራባውያን ግን ይህንን ባለመቀበል አንድ ቀን ኢራን ኒውክሌር የታጠቀች ሀገር ሆና ብቅ ትላለች የሚል ስጋት እንዳላቸው ይታምናል። ወደ 89 ሚሊዮን የሚጠጋ ሕዝብ ያላት ኢራን ከእስራኤል አንጻር ትልቅ አገር ናት። 10 ሚሊዮን ሕዝብ ያላት እስራኤል ዘጠኝ ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪም ኢራን እስራኤል ካሏት የመደበኛ ሰራዊት አባላት ስድስት እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን ስድስት መቶ ሺህ መደበኛ ወታደሮች ሲኖሯት የእስራኤል ደግሞ አንድ መቶ ሰባ ሺህ መሆናቸውን መረጃዎች ያሳያሉ። በእስራኤል ጎረቤት ሀገራት ውስጥ የሚገኙት በኢራን የሚደገፉ ታጣቂዎች በእስራኤል ላይ መደበኛ ጥቃቶችን እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርጋቸው ትችላለች። ምንም እንኳን እስራኤልና ኢራን እስካሁን ድረስ መደበኛ ጦርነት አድርገው ባያውቁም ሁለቱም ሀገራት ይፋ ያልወጣ ግጭት ሲያካሂዱ ቆይቷል። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይነገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊውና ፖለቲካዊው ቡድን ሄዝቦላህ ከሊባኖስ ሆኖ በእስራኤል ላይ ትልቁን የኢራን ጦርነት በእጃ ዙር እያካሄድ ነው። ኢራንም ሄዝቦላህን እንደምትደግፍ አንድም ጊዜም አስተባብል አታውቅም። በጋዛ ለሚገኘው ሐማስም የምትሰጠው ድጋፍ እንዲሁ ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል ላይ ፈጽሞ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያስወነጭፍም ቆይቷል። እስራኤልና ምዕራባውያን ሀገራትም ለሐማስ የጦር መሳሪያ ተተኳሽና ስልጠና የምትሰጠው ኢራን ናት ብለው ያምናሉ። በየመን የሚገኙት የሁቲ ታጣቂዎችም ሌሎቹ የኢራንን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎች በኩል የሚተኮስባት ሚሳኤሎች በኢራን የተሰሩ ናቸው ትላለች። በተጨማሪም በኢራን የሚደገፉ ቡድኖች በኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስትን የምትደግፍ ሲሆን በእስራኤል ላይ ለሚፈጸሙ ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውልም ተደጋግሞ ይነገራል።